ሰላም ጋይስ እንዴት ናችሁ ናችሁ ወይ? ሰላም ናቸው ወይ ውድ አዳሚ ቱብ ተከታታዮች እንዴት ናችሁ ናችሁ ታናናችሁ ወይ? ቤተሰቦች እናላው እናንተ እንዴት ናችሁ? ሁሉ ሰላም ሁሉ ማለት ወይ ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ዜላችሁ የመጣሁት ማለት ነው፣ ዛሬ ላሳያችሁ እያሰብኩት እንዴት ላይብ ላይ ሁለት ሆነን እንዴት መግባት እንችላለን የሚለው ነው። ያንን ነው ማለት ነው። ለአዲሶች በተለይ ይጠቅማችኋል እና ይህንን ነው ዛሬ ስመጣሁት ማለት ነው። ኔ ወዶች ላሳያችሁ፣ አብራችሁን ተከታተሉ ማለት ነው። እንስህ እንገባለን፣ ቶፕ ከዛ ቶፕን አንድ እናካለን፣ ከዛን በኋላ እንዘላ ከዛ ሰዎችን እንከተላለን። አንዴ ማለት ነው አንዴ እንዴ ክሊክ እናረከተልን መጣ እዚህ ላይ በሚለው ማለት ነው። ከዛ እንዴ እዚህ እንገባለን ፕሮፋይላችን ምልክት ማለት ነው። ከዛ እዚህ እንመጣና የሆነ ርዕስ እናስገባለን። መቀየርም ከቻል እንችላለን ማለት ነው። እዚህ ላይ ርዕስ እናመጣና አይ ና እዚህ የሆነ ነገር ለራሳው ማለት ነው እዚ ላይ ይህ ራሳቸውን ይዛቸው የቀረባቸው ጦርነትስ። እኔ አሁን መግባት አልፈለግም፣ ያውና እናንተን ለማሳየት ነው እንጂ ማለት ነው። ከዛ ሰላም ጋይስ አልኩ ማለት ነው። ከዛ እንደ ይችልክ እናደርጋለን ቀ ከዛም በኋላ እዚህ እዚህ ላይ ገብቶ የሚላለ ይሄንን እንነካዋለን። አንድ ክሊክ እናደርጋለን። ይታያቸዋል። ይሄ ተስፋ አድርጋለሁ። ከዛ ይታያል ጋይስ። ኔክስት እንነካዋለን። ከዛ ዝላይ ያስመጣቸዋል። ይሄ የሳል ልጅ ክልክልና እንትን ያልሆነ ማለት ነው። ኖቶ ኖት ኖት ኢዝ ኖት ሜ ሜድ ፍሮ ኮድ ክሊክ አይዲ እንላለን። ከዛ ይሄን እንደ ይሄን እንደ ክሊክ እናደርጋለን እንደምታዩት ማለት ነው። ከዛ እዚህ ታችን እንመጣና ኔክስት እንላለን። እዚህ ላይ ማለት ነው። ኔክስት እንላለን። አብራችሁ የተከታተል ማለት ነው። ከዛ ኔክስት አለው እዚህ በኋላ አሁን ማን ነው የምንለካው? እዚህ ላይ ነን ተከታተላችሁ። እኛ ላይ እየተስፋረጋለሁ። ከዛ ይታያቸዋል። አሁን መጣ፣ አሁን በብዙ በኩል መጣ ማለት ነው። ከታያቸው? ይሄው እዚ ዋትስአፕ አለ ፣ እዚ ሜሴንጀር አለ ፣ እዚ ብሉቶዝ አለ። በቃ በምንፈልገው ደርድሮልናል። ከዛ ይሄው እቦ በምንፈልጉት መሃል እንትን ትላለች። ከዛ ነው አሁን በእንትን እንሂድ በማለት ዋትስአፕ ብላከው ማለት ነው። ከዛ ማለት ነው። ከዛ ክሊክ አንድ ክሊክ እናደርገዋለን። ይሄ ዋትስአፕ ላይ ይሄ እንልከዋለን ማለት ነው። ከዛ ከዚህ ከዋትስአፕ እንወጣለን። ሊንክ ላክ ነው እንወጣለን። እንመለሳለን ማለት ነው። ከዛም በኋላ እዚህ መተን ይታያል። እዚህ እዚህ እንመጣ እና ኔክስት እንላለን ማለት ነው።

የነበረን ቆይታ በጣም ደስ ሲል ነበረ። ስበጣ ነው ማለት ነው የመጣው። ኦኬ። እና የነበረን ቆይታ በጣም ደስ የሚል ነበረ። በዚህ መልኩ ለምሳሌ አዲሶች ካላችሁ አዲሶች የቸገራችሁ ልንሆን ይችላለሁ። እንዴት እንደሚገባ ማለት ነው ይሄ አገባቡ እያስቸገራችሁ ይህም ቪዲዮ ከነመጨረሻው ተከታተሉትና ከዛም በኋላ በዚህ ሁኔታ ተጠቀሙ ማለት ነው። ማለት አንዱ ሰው ለሰው የሚገባው መድኃኒት ነው ይባላል ማለት ነው እና አንደኛችን ከአንደኛችን እውቀት ይኖረናል። ሁላችንም ከአንዱ ከአንዱ እየተማር ነው። ቴክኖሎጂ ብዙ ነገር አስተምሮናል። እና ከእኔ በራሱ አላቅም ነበረው እንደዚ ተምረን